ስሙ ይሁን አሜን። ሕያው ምስጋና ክፍል አንድ አሜን። ዛሬ እንግዲህ አንድ ብለን እግዚአብሔርን በጥቅምት አንድ ልናመሰግነው በአደባባይ ቁመናል። ይሄው የታረደውን በግ እናመሰግነዋለን። የታረደው በግ አለው ክብር፣ ባለጠግነት ምስጋና ይገባዋል። ኢየስ ሃሌሉያ አሜን። በኢየሱስ ማነባለው ራእይ ምዕራፍ 5 ቁጥር 12 በታላቅ ድምፅ የታረደ በግ እሺ፣ ኃይልና ባለጠግነት እሺ፣ ጥበብና ብርታት እሺ፣ ክብር፣ ምስጋና፣ በረከት ሊቀበል ይገባዋል። አሜን አሌሉያ አሜን። የጌታ ክብር ይገባዋል፣ ምስጋና ይገባዋል፣ ውዳሴ ይገባዋል፣ ስግደት ይገባዋል። ኢየሱስ ያድናል። ቁጥር 13 በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእነሱ ውስጥ ያለ ሁሉ በረከት ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አሜን ይሁንለት፣ ለኢየሱስ አሜን። አራቱም እንስሶች አሚን አሉ ሽማግሌዎችም ወድቀው ሰገዱለት አሜን ሰግድለታለን ሰግድለታለን ለጌታ ለታረደልን ጌታ አሜን ለሞተልን ጌታ ሕይወትን ለሰጠን ጌታ እንሰግዳለን አሜን አባትነት በሚሰየምበት በፊት ምን እንላለን እንበረከካለን የነወንድም፣ በማንም ፊት አልተንበረከክንም፣ በንጉሳችን ፊት ግን ተንበርክከናል። አሜን፣ ክብር ለስሙ ይሆን። የታረደው ጌታ ክብር ይሁን፣ ምስጋና ይሁንለት፣ እልልታ ይሁንለት፣ ስገት ይሁንለት። ኢየሱስ ለዘላለም ጌታ ነው። ማካቶ ሲቃላቤት እግዚአብሔር እናመሰግንሃለን። ዛሬ አንድ ብለን ምስጋናን ጀምረናል። በኢየሱስም በጥፍ ደግሞ ሰላሳውን ቀን እያመሰገንን ያድናል። ኢየሱስ ያድናል። ክብር ምስጋና ውዳሴ ላንተ ይሁን። ኢየሱስ ጌታ ነው። አሜን። ክብር በጭብጨባ ለኢየሱስ ይሁን።